ባይቤት በአዲስ ባወጣው መረጃ መሰረት ሁላችንም ብር በብር የሚያደርገን መረጃ ይዞልን መጥቷል ማለት ነው። ይህ ማለት በቀላሉ የባይቤት ፒቱፒ መርቻንት ስለሆነም ብቻ በወር 100 ዶላር፣ እንዲሁም በኢትዮጵያ ስንመነዝረው ከ1500 ብር በላይ ማለት ነው። እናንተም መስራት ትችላላችሁ። እንደ ተጨማሪ ደግሞ ሌቭላችሁ ባደገ ቁጥር እስከ ሁለት መቶ ዶላር ይሰጣችኋል ማለት ነው እና እናንተም የፒቱፒ መርቻንት እንደምትወሉ አሳያችኋለሁ ማለት ቪዲዮን እስከመጨረሻው ድረስ ተከታተሉኝ እና ቪዲዮ ከተመቻችሁ ሰብስክራይብ ላይክ እንዲሁም ኮመንት ማድረጋችሁን አትርሱም እና ሁላችሁም እንዳያመልጣችሁ እና ይህን ማሳያችሁን ስቴፕ ከተከተላችሁ በጣም ቀላል ነው፣ ሁላችሁም ትርፋማ መሆን ትችላላችሁ። ወደ ስቴፕ ን ነው መጀመሪያ የምናደረገው ካላችሁኝ ቴሌግራም ላይ ትገቡና ሰርች ባሩ ላይ ሄዳችሁ ፊደል ቴክ ብላችሁ ሰርች ታረጋላችሁ ማለት ነው። ፊደል ቴክ የው ቻናሉ ይሄውና ማለት ነው እና እዛ ላይ ትገቡና እዚች ጋር የሚመጣላችሁ ሊንክ ትነካላችሁ። እሱን ሊንክ የፈለጋችሁት ብራውዘር ላይ ኮፒ ፔስት ማድረግ ትችላላችሁ። እንደገባችሁ በኢሜላችሁ ሬጂስተር ወይም ሳይንን እንድታደረጉ ይጠይቃችኋል። እሱን እንደጨረሳችሁ ምንድን ነው የምናደርገው? እዚች ጋር እንደምታዩት ነው። ይኸው ፒቱፒ መርቻንት ኢንተረስት ይላል ማለት ነው። ይኸው እንደምታዩት ነው ማለት ነው። ፒቱፒ መርቻንት ኢንተረስት ይላል ማለት ነው። እና እዚች ጋር ትንሽ ስክሮል እንዳደረግን እዚች ጋር የሚሰጠንን ስንሰራ የሚሰጠንን ነው ማለት ነው። እና እዚች ጋር ማስተዋል ያለባችሁ ነገር እዚህ ላይ አንድ የተመዘገባችሁ ማለት ፒቱፒ ላይ ትሬድ አረጋችሁም አላረጋችሁም በየወሩ ብሩ ይገባላቸዋል ማለት ነው። እና ትንሽ ሌቭላችሁ ባደገ ቁጥር እዚች ጋር እስከ 200 ዶላርስ ድረስ ይሰጣቸዋል ማለት ነው። ይህ ማለት በጣም የትም ማይገኝ እድል ነው። እና ያው ቤታችሁ ተቀጥራችሁ እንደመስራት ማለት ነው። እና እዚች ጋር ምንድነው የሚያስፈልገው? ዩአይዲ የባይቢታችን ቬሪፋይ የተደረገ አካውንታችን አይዲ ነው። እዚች ጋር ኮፒ ፔስት የምናደርገው እዚች ጋር ቴሌግራም ሃንድላችን ማለትም ዩዘር ኔም ነው ማለት ነው። የምናስገባው እዚች ጋር ደግሞ የዋትሳፕ ፎን ነምበራችንን እናስገባለን። እና በመቀጠል እዚች ጋር የከረንሲያችንን እናስገባለን ማለት ነው። ትሬድ ማድረግ የምፈልጉበትን ከረንሲ ይላል ማለት ነው። በፈለጋችሁት እናንተ እንትን ማለት ትችላላችሁ። ይኸው እዚች ጋር አር ዩ ቬሪፋይድ መርቻንት ኦን አናዘር ኤክስቼንጅ ይላቸዋል። በተለያዩ ኤክስቼንጆች ላይ ማለትም በሌላ ኤክስቼንጅ ቬሪፋይድ መሆናችሁን እዚች ጋር እንዲያረጋግጥ ይፈልጋል ማለት ነው። እዚች ጋር መረጃችሁን ካስገባችሁ በኋላ እዚች ጋር ቬሪፋይድ መሆናችሁን ማለትም ቬሪፋይድ መሆናችሁን ሌላ ኤክስቼንጅ ላይ ፎቶ አስገቡ ይላቸዋል ማለት ነው። እዚች ጋር ይኸው እንደምታዩት ነው ማክሲመም 10 ሜጋባይት ቢሆን ነው ማለት ነው፣ በእያንዳንዱ ፋይል እና እዚች ጋር አፕሎድቱ አምስት ፋይሎች ማለት ነው አምስት ፎቶዎች ብታስገቡሉት እንትን ይላቸዋል ማለት ነው። እንዴት ነው ይህን ፎርም ከሞላም በኋላ የሚቀበሉ የምናረጋግጠው ካላችሁ በዋትሳፕ ሜሴጅ ላይ ወይም ቴሌግራም ላይ ዴም ያደርጓቸዋል። በዚህ መልኩ ባይቢት መርቻንት ፒቱፒ ላይ መርመዝገብ ትችላላችሁ ማለት ነው። እና የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እንዲሁም ኮመንት ማድረጋችሁን አትርሱ። በቀጣይ እንሰራላችሁ ፈልጉ ቪዲዮ ካለ ኮሜንት